ሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ተከታታዮች ዛሬ ማለት ነው መርካቶ ያለሁት እና ልጄ ጋር ሽኩር አልመጣም የጣን ይዞ ቤት ነው የሆነች ልጅ ከለንደን ልብስ ልበሽ ላረፋ ብላኝ ውጤት ልብስ ገዛለሁ አሁን ላይ ልብስ አልገዛም ስላት እንደሱ ብሎ ነገር የለም ባለንበት ደስተኛ መሆን አለብን የነገውን እኛም አናውቀውም እና ግዴታ መግዛት አለብሽ ስትለኝ እሺ ብዬ መጣ ነው እና እኔ ብሩ ለሌላ ያስፈልገኛል ልብሱ ይቅር ስላት፣ አይ እኔ ቅዴ ደስ ብሎሽ ልብስ እንድትለብሽ ነው አለችኝ። ልብስ አለኝ እኮ ለምንድን ነው ምናምን ስላት፣ እኔ የምለብስበት ጊዜ እናንተን ካለኝ አላህ እንጂ እኮ ልብስ አለኝ አረብ አገር ነው ስላት፣ በቃ አዲስ ልብስ ልትለብሺ እፈልጋለሁ አለችኝ። እና ለዛ አሁን ልብስ ቤት ቤት ልሄድ ነው። እስኪ ሰው ይዘሽ ይዞኝ የሚሄድ ሰው ይዤ መጥቻለሁኝ። ካሜራ መግባት አትፈልግም እና ለዛ ነው

ላሰፋላት ልብሷን እየመጡል ቷ ላስለካ መጣ ማለት ነው። ንግድ ባንክ ለምን እዛ ነው ቦታው ቦታው እዛ አካባቢ ነው። በ ነሽ መርካቶ ነው ይሄ አይደለ። ስሙ ሮዛ መርካቶ ነው። እና ይሄውላችሁ፣ ጅማ መርካቶ የሚባለው ይሄ ነው። ነስሩና ናይን ይመስላል። እዛ ላይም ልብስ ቤት አለ። ሮዛ ላይ እዩ ስፌት ቤት አይደለም።

ካስኪ ልብስ ቤት መተና አንቺ ምታውቂ ሰው የለሽም? ምታውቂ የለሽም? ምታውቂ ሰው ቤት ነው። ስለዚ ነው ላ ላ ዝም ብለ አሁን እኮ ነው እዛው መጀመሪ የመጀመሪያ ቦታ እንደዛሬ ድርስ ማለት ነው ያምራሉ የዱባይ እንትኖች ነው የሚባሉት እነዚ ነገር ይባል ብዙ ነው የምመርጠው ለዚያ አዲስ አመት አይደርስም እየተባልኩ ነው ለአረፋ

ይህኛው የለውም። አደለም። በስንት ሜትር ነው? አሁን ሰፍልኛ አላቸው። ሶስት ተኮ አያንስም። ጥብ አይልም። ይበቃል። አሪፍ ነው። አዎ ልሙጥ ነው። ይህ እኮ በልብስ በልብስ ልሙጥ ከፈለክ ነው፣ ይሁን እሺ። ችግር የለም። እኔ ፍላጎት በቃ፣ በዚህኛው ቢሆን አምር፣ ፋሽን በዚህ ሁኖ እዚህ ላይ ላስቲክ አለው፣ ጎንና ጎን ላይ። እንደዚህ ከሆነ ላስቲክ አይገባም፣ አይደለ? በቃቱ በቃ፣ እንደዚህ ይሁን። እሺ፣ ይሁን እንደሱ፣ እንደዚህ ይሁን። ግን ደግሞ እንጃኔ ይሄን እሱ በጣም አልወደውም፣ ብራንገቱን እሺ በቃ እንደዚህ። አሁን አንገቱን የምትለኝ እንደዚህ እሺ። ላስቲክ ትንሽ ሲገባ ቅዝ ያመጣል። ትንሽ እሺ ይሁን በቃ ትንሽ ላስቲክ። አሁን ላስቲኩን መፍታት ይቻላል አይደል? አልተመቸኝም። ቀጭናት ስፋት እንዳይኖረው ቀጭናት እሺ በቃ በቃ። ላረፋ ይዘንሳል ብሎኛል። ልገዛ ነው። እትዬ አመሰግናለሁ። ይኸውልሽ ምርጫ። ይሄን ደግሞ አሳያችሁ። አንቺ አልከፈትህም ወይ አልተከፈትህም? ይሁን በቃ